አረ፣ እንዴ እናት፣ አረ ልጆቼ ትምህርት ቤት ወጡ። በቃ ሰመር ወጡ አለ አሁን፣ ዝም ብለን መዞር ነው። አንዴ ቨርጂኒያ እንሄዳለን፣ አንዴ ፍሎሪዳ። ኢንጆይ ነው የምናደርገው። ኦኬ፣ እንደስ ይላል። እንደዛ ለግብዣ አይመችም እንጀን ያለውበት ምናምነት ነገር እንግዲህ። ኧረ ችግር የለም። ራዘ ላስት የትም አሌድ ነው ነበር ያው የነበረን የነበረ ኮንዲሽን አንድ ወር ናቸው አይደለ? እረፍት ሁለት ወር ነው እንጂ ሁለት ወር ነው። አንድ ወር ደግሞ አንድ ጓደኛዬ ጋር እኮ ነው። አውጣ አማን። እሺ፣ ስህር ነው፣ ፕሊስ። ይገባኛል፣ ይገባኛል፣ ይገባኛል ይገባኛል ። ልጆቻችሁ ሲመስሟችሁ ይገባናል ማለት አለባችሁ እንዴ። በደንብ ነዋ። አ ይገባኛል። እንዴ ግን እንደ አንቺ አይነት እናት ከሆነች ነዋ።

የቤቢ ድምጽ መቼስ አይቀየርም። የት ነሽ ምትባላው? ሲታ አረ ተረሳሳን ሲታ በጣም ቤቢ ወይዬ ምንድን ነው 16 ሰዓት የኔ ፍቅር አይ ሚስ ዩ ማይ ሲስተር ሃው አር ዩ አለን ደግሞ ዩ ሉክ ቢዩቲፉል ላይክ ቱ ዳይስ አጎ ዌዲንግ ላይ ቀውጠሽው ነበር። ዛሬ ድምጽ ተቀይሯል። ቤቢ ድምጽሽ በእውነት

እንዴት ቤቢ፣ ለካለሽ እዛ ነሽ ለካ ቤቢ። ሰሚ አምሮብሽ ነበር ዌዲንጉ ላይ። ምን ነው? በሰላም ለቅሶ ቤት ነው እንደ የሄድኩት? ይመርብኝ እንጂ ሰርግ እኮ ነው እንዴ። አምሮብሻል ስትባይ ሴይ ታንክ ዩ። እሺ ወሬኛ። እንዴ አምርብኝ አይደል? እንዴ ስፔንድ አድርጌ የሄድኩት አዎ፣ በጣም አምሮብሽ ነበር። በስማ ደሞ እናቴ ቦርጭ የሚባል የለም ለካ ይሄ ቦርድ አለኝ ነው እንዴ ይመስልሽ? በይ መስሎኝ ነበር እኔማ። አይ የለም ወስኔ ምን የለምት ያለሽ አሳየሽ እንጂ ወስኔ ያለኝ እንጂ ቦርድ እንኳን የለኝ። ለነገሩ ቢዮንስ የምትባይ እንኳን ያለ ነገር አልነበረም አልኩኝ። ዛን እዚ ቤቢ ያንን ድምፅሽ እንድታመጪው ነው ብዬ፣ አትሊስት አሻሽለሽ ነው የመጣሽ። እንደምናገር የሽሉ ድምጽ ነው አንቺ ስራ እየገባው ነው የምትይሁን ነገር ቤቢ ሁሉ እያስገባቸው ነው። እንግዲህ እኛ እግዚአብሔር ቆንጆ አስገቢ። በእናት ጎንደሬ አንቺ መጠይቅሽ ታንኪ ጎንደሬ ስትትዛል ስበልሽ የዛን ቀን የነበረው ልጅ ወይስ በውስጥ አሎትኛለሽ? ያሳየሽ ልጅ፣ እነዛ ልጆች በቃ ከዛ በኋላ እኮ አላገኝኋቸውም። እና ሲያትል ነው ምናምን ስትይ ነበረ፣ እውነትሽ ነው? ግን አዎ፣ ነው ከሲያትል ነው ሙቭ አርገው ነው ወደዚህ። በጣም ነው የሚያምረው በኢየሱስ። ምንም አይልም፣ ኖ ሂዝ ኦኬ። ለወክም አያሳፍርም። ይታወቃሉ ኮ ለወክ የሚሆንና ማይሆን ያለ ድራማ ለሰው ስሚ እፈልግሻለሁ ደግሞ ቤቢ። እኮ ክርስቶስ ምንም ቁም ነገር የላትም። አሁን ምንም ስም በይ አንቺ። ዋ ቤቢ ግን እንመጣለን። እስቲ ከመጣ እንድትንከባከቢ አለማሚዬ። ዋረ ዶን ሰሜዳ ሺት አምሄር ነው የሚባለው። እናቴ ከኤርፖርቱ ልቀበልሽ ይችላሉ አይታወቅም። ብቻ ግዛክት የምትመጪበትን ቀን ተናገሪ።

ለሪላክስ ነው ቤቢ። አንድ ግላስ አንድ ግላስ። እኔ እንዲያውም እንደዚህ አይነት ሆቴል ውስጥ ብሰራ ደስ ይለኛል ቤቢ ስራ

እኔን ፈልገው አድሬስ የሚመጡ ምን አባታቸው የትኛውን ሚሊየን ደርፌ ነው? ከመንግስት ጋር ስንት ኮንትሮባንድ ይዞ እንኳን የገባ አልተፈለገም እስካሁን እንደ እኔ እንኳን ለመድረስ ሩቅ ነው ብዬ ነው። ለዛ ነው ዛሬ ወጡ አደላ። ዩኬ ውስጥ ምን አለ ተሽከርክረው ሊደፉ ነው እነዚህ። ዛሬ ዩኬ ሰላማዊ ሰልፍ ነበር። አበልጅ ሲስቅ ነው ታጋርጎ ያየሁት አዋሪው ኧረ እንዳያመልጣችሁ። የሆነ የሆነ ነገር ላይፍ እና ላይፍ እኮ ተለያይቷል ዘንድሮ

እኔ ከሆነ ሰው ጋር ተግባብቻ ያለው ምስቅ ለዛ ነው። እንዳመለጣችሁ ሁለት ሰው ምን ያደርጋል? አሁን እዚህ ቤት ውስጥ እና

በዚህ ከቀጠሉ አንቺን የሚነቀሱ ይችላል። አረ እኔ ምን ያደረግልኛል? ሬኒካ ምን ያደረግልኛል? ተነቀሰኝ ም ተነቀሰኝ እኔ ቦይፍሬንድ የተነቀሰኝ በቂ ነው። ተነቅሷታልእንዴ ብለው ደግሞ እዚህ ጋር ደግሞ ይኸውን የልልሻ አለው እንደ ተነቅሶሻል እንዴ ነው? አዎ ስሜ የታቱ አርጓል አ ድ

አገር ሁለቱን ነው እኮ ነው የሚለው። ቦይፍሬንዴም ባሌም ነው። ሁለቱን የምትገናኝበት መንገድ ይለያያል እና ለምሳሌ ለማለት ፈልጌ ነው። ለምዶብኛል ለምዶብኛል እነዚህ እኳ የያዙ እዚህ ላይ አለማድረግ ይመረጣል። አዎ ጥላቻ የድሜ ልክ ስጠት ነው። አይ ቤቢ፣ አንዳንዴ ያምነሽበት ካደረግሽው ምንም ች እኔ አሁን ላደረግኩት ነገር ሪግሬት አላደረግም። ነዋይ ምን አለም መጀመሪያም ሳደሌ አይደለም ማድረገው አስቤበት ነው። መደረግ አለበት የለበትም እርሽ ማሰብ አለብሽ፣ ሲሆን ነገር ስታደርጊ ኦኬ። እሱ እንዳለ ሆኖ እኮ አሁን ይሄ ልጅ ክዶኝ ሲሄድ ሌላ ወንድ ሊመጣ ነው በህይወቴ። እና ደግሞ እዚህኛው ጋር ተጋድሜ ደግሞ እዚህኛውን ልጅ ስምልየው ክዶኝ ሲሄድ ደግሞ ክዶኝ ሲሄድ ደግሞ ቤቢ

ከወገባቸው ወደታች አካባቢ የቦይፍሬንዳቸውን እኮ የተለቀሷሉ። ራሱን መልኩን ምን እሱንት ያለሽ እኔ ያለኝ አይደል እንዴ? እና ሌላ ቦይፍሬንድ ይጠብሳሉ። እኔ ያለኝ አይደል ሌላ ምን አስኬደሽ? ይሄ ይከብዳል ጋይ። እኔ ያለኝ እያልኩሽ ነው። ምን ሌላ አስኬደሽ? አዲሱን የድሮ ላይ ትነቀሸዋለሽ ቤቢ ደርባ መነቀስ ነው። አይ አንዳንዴ ማሰብ ጥሩ ነው ጋሽ። አስቧችሁ ካረጋችሁት ምንም አይመስላችሁም። ሳታስቡት ካረጋችሁት አሁን እኮ ማሰብ ያለ ማሰቡ አለም የሄደ ጊዜ ምንድን ነው መሆነው? ነው ኔ ያ ልቤን ሲያጠፋው ነው የተነቀስኩት ቤቢ። ምን ያርገኝ ምን ያርገኝ? ማውቀው ነገር የለኝም። ስነቃ ብቻ ነው ያው አንቺ እኮ አትናገሪ። ስነቃ ብቻ ነው ያወቁት። ምን ወይንን ያለው አንቺ ደናቁርት። ጭንቅላቴ ሊያዞር ነው። እንዲወርደ ያረገው አንቺ ማሚዬ ስምን ከገባሁ ጀምሮ አንቺ ቤት ማለት ነው። አንድ መጥፎ ኮሜንት የሚጽፍ ሰው የለም። እኔ እኔ እያየሁ ነው። ምን ኔጌቲቭ ነው የሚጻፈው? ኖ አንድ ኔጌቲቭ ኔጌቲቭ የሆነ ነገር የጻፈ አንድ ሰዋ ላይ ነው የሚያይ ነው። እና ምን ያክል ሰው እንደሚወድሽ ምናምን እያየው ነው፣ ታውቂያለሽ ኮሜንት እያየው ነው። እና ያኔ ያክል እያየው ነው። ኧረ እንዲያውም የሉ የሚወዱኝ አልገቡም እስካሁን ብዙ እኔን ወላዶች ነው የሚያደንቁኝ፣ የእናትነት ምናምን ይገባቸው እንጂ ሌሎቹ እንኳን አንዳንዶቹ እንትን ናቸው። እና ምንድን ነው ብየወላድ ሰዎች ነው እንኳን ላትናት ያለች ስሚ፣ እና አንቺ የወለድሽው ነው የምትወጂኝ እያል ሲ ነው አልገባኝም ነገሩ። አይ ብዙ ላይክ ፉንቃ የሚሰጡኝ ያው እናትነት እርስ እንትን የሚሉ የለም። በሌላ ሳይሆን አንደርስታንድ በእናትነት ለጨዋታው ድምቀት ነው። እያባቴ ቴንኪ የእኔ አባት ይጨምርልህ። ቴንኪ ሶ ማች ይኸው፣ በፕሌን ነው የመጣ ነው እዚህ ጋር። ቴንኪ አባቴ አባዬ፣ ቴንክዩ ቴንክዩ። አሜን ያሳድግልኝ ልጆቼን። ቴንክዩ፣ የእኔ አባት። ችግር የለውም ሳምታይምስ ገባ ወጣ በለዚሁ። የአባይን ልጅ ዋጠዋሉ። የምኑን ሰላጣ ነው? በጣም ሰው ያመጡት። ሮማች አይ ነገር አለው ወርደል አርግ ያለው ግን ስራ የለመደ ሰው እኮ ችግር ነው ቢያስ ምን አለ በየሬስቶራንቱ ለኢትዮጵያውያኖች ተብሎ እንጀራ ቢያደርጉልን። እንብላ ጋይስ አላልኩም መሰለኝ። እንብላ ልልም ብዙ ጊዜ ታቃ። የውሸት እንብላ ነዋ። ማታገኘ ሰው ምናምን ነገር ልብላ ከጥቅሻ ዛስ ማይመስል ነገር እኮ ነው በላይ ብንብላውን ዴ እቆ አንድ ግላስ ወይን ሰላሳ አምስት ብር? ሆ ሰላሳ አምስት ብር። በሉ ፕሌኗን አውርዷት እዚሁ ላይ። ለምን እናታ ፈራሻት። አንድ ልጅ በውስጥ የሚጽፍልኝ ና ደናቁርታሪ የሆነ ነገር እንዳያመልጥ። አስራ ስድስት ሰዓት ውብ ዓለም እንደው ክርትት እንዳልሽ

እርዳታ ስንጠይቅ ወጥሽ ተመልሰሽ መጣሽ ቤት መቼ ካለቀ በኋላ አልነበርኩም እኮ ለማን ለልጁ ወይስ ለሌላ ሰው ለልጁ አውቀሽ ነው የወጣሽ ያው ዋትሳፕ አፍሮዬ በልናት ሰላሳ ላይ ብል ብላ አልቀድም። አንበሳ አንበሳ ስትል ነበር። አንበሳው ናጭ ሆው እዚህ ቤት ማነው? ሰላሳ ላይ ብል። አይ አንድ ጓደኛችን ነው። እኔም ጓደኛዬ ነው ቤቢ። እሺ፣ ኧረ ችግር የለውም። ሲመጡ ፍላወር ፍላወር ይሰጡኛል እንጂ እኔም ጓደኛ አልቆጥራቸውም እንደ ጓደኛ። አለ ነገሩ ቤቢ። እኮ ስትጠይቂ ባይሆን ልጁን አትጠይቂም ከለመንሽ አይቀር ማትልቁ ነው እንጂ መለመን፣ አባቱን ትጠይቂያለሽ። ቤቢ ስትጠይቄ ማሚ ረሳሽኛ ነው ያላስታወስኩ እስቲ አንድ ነገር አውርድና ላስታውስ። ያው እንግዲህ እኔ ከበድ ያለ ነገር ሲሰጡ ነው ትዝ የሚሉኝ ጊፍተሮች። እስኪ አንበሳው ምናምን ወይ አንበሳ እንዴት አቀለላችሁትና? ከባድ ነው እንደሱ ነገር እንዴ ስ ሞክረው አንተ እኔ በታሪክ እኔ ካርዴን እንደዛ አስገብቼ ምናምን አድርጌ አላውቅም። ከውቀርታ ጋር አላቆም ደግሞ ምን ችግር አለ? በዜን መላክ ነው ስጮ መስማት እፈልጋለሁ ዘቤት ዩራንሰር ደቤቢ ላክላት እና በዚህ ልታስጮ ኤግዛክሊ ራይት እኔ ለመጫን ስተባበርሻለሁ ቤቢ እነዚህ ነጮች እንዴት ነው ጥርቅምቅም አርገው ልክስክስ አድርገው የሚበሏትች ነገር እኛ ኮ በጣም ሽሪም ነው አይደል የበላሽው

ብዙ ሰዎች አታይም? ቫኬሽን ትራብል አድርገው እኮ ለሊቱ ሙሉ ሰክረው ያድራሉ። ጠዋት ላይ ዋ ሳይገቡ ተመልሶ ይመጣሉ። እሱ እውነት ነው። በፊት ነው ም ስንጠጣ ሳንገባ ማለት ነው። ሶስት ቀኑን ምንም ነገር ሳናየው የተመለስንበት ቀን አለ። ግን እንደዚህ አሁን በእንደዚህ ሆቴል ኢንስቴድ ኦፍ ከምትሄጂ ሆቴል ካምፒንግ ብታረግ ያምርብል ነበር። ቫኬሽን እኮ ተጀመረ እንጃ ላለቀም። እኛ ብዙ ፕላንጃለች፣ ግን ካምፒንግ ማሚ፣ ብዙ ፕላን ያለን ሰዎች ነን። ቤቢ ኦኬ ስ ፋይን፣ ግን ዩ ላይክ ካምፒንግ ወሬብር በተገኘው አጋጣሚ ራስ ሽማከም ነው። ኖ ቾይስ ዋናም ብቲ ምንም ብቲ መግባት ነው። አንደር ነው ቤቢ መምረጥ አያስፈልግም። ነግን ስቴድ ኦፍ ስታይ ሆቴል አይ ላቭ ካምፒንግ ስፔሻሊ ወንዝዳር ምናምን ከሆነ ባርቢኪው ምናምን ያረክ ብዙ ጊዜ ከብረት ድስት ከጀበና ጋር ስለምውል

ሲያደርግ እኮ የሆነ ሰው ቅድም ብዬሻለሁ አይደል? እሄዳለሁ። አዎ ትሄዳለህ እንዴ? እስኪ እንዴ፣ ይህ ነገር ወደ የት እየሄደ ነው? ቤቢ ም እኮ እዛ ናት። ፎሎ አድርጋት፣ ቡና አፍልታ ብትጠራ እነዛ ስንሄድ የምረሻ እንዴ? ኦፍ ኮርስ። ኦኬ ቡና እንኳን አካፈላም ወንድ ይላናት ቤቢ ባሮን ሰፈሩን ታሳየናለች። አንቺ እዚህ በፊት እኮ የሆነ ቀን አውርቼሽ ነበር እንጂ አልሰማሽኝ። አራሽ አለው ነገር ኧረ ኦኬ። ያትሎች እንግዲህ ተዘጋጅታችሁ ጠብቁን። አንደኛ ነው በቁርጥ ይባላል እንግዲህ አገሩ። ቤቢ በለጨና ቁርጥና ሰፈሬ ልጆች አሉ። ጎንደሬ ጠቅላላ እንትን እኛ ጋ ነው።

ያሰው ቅድም ያልኩሽ ያውቃቸዋል እነ ሙልቀን ተፈራ፣ ምናምን ታውቂያቸዋለሽ። አንሳው ታውቂያቸው መስ ቅድም ያልኩሽ በቃ ፍሬንድ ናቸው ታውቂያለሽ። እነሱ ማለት ደግሞ ያጎቴ ልጆች ማለት ነው። እዛ ሲያድር እንደ ሲያድር በጣም ብዙ ሰው አለው።